ኦርቶዶክሳውያን እንግዲህ ተዘጋጅተን መጠበቅ ስትገለው አገላል አሳምር ተምሲል ማድረግ፣ አፍንጫ መቆረጥ፣ አይን መጎልጎል፣ የሆነ ሰውነቱ መቀዳደል ተከልክሏል። ነቢ ስ ላ ሰለም ከልክሏል። ምን አለፋ ኡስታዝ፣ እኛ ኮ የሚገለልን ጠንቅቀን እናቃለን፣ ጠንቅቀን እናቃለን ማለት ነው አንተ አባት ነግረንም እኛ የሚገለንን እናቃለን። እንግዲህ መስጊድ ውስጥ ቁጭ ብለው እንግዲህ ማለት ነው ሰው ክርስቲያኖችን እንዴት አድርገው እንደሚያርድ እያስተማራቸው ነበር። እዚህ መዘጋጀት ነው። ሕግ ባለበት ሀገር እንደዚህ ፊቱን እያሳየ እንዴት አድርጎ አንገት መቁረጥ እንዳለባቸው ነው የሚያስተምራቸው። ኦርቶዶክስ ወገኖቻችን ምን ነው በግድ እንስሳ ካልሆን እናላችሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሷሊሀ ቤተሰቦች እንዴት ናችሁ? እንደምንቆያችሁ ከኔ ጋር ሁል ሰላም ነው አልሐምዱላ። አሁን ላይ በኡስታዝ ከፍተኛ ዘመቻ እየተደረገበት ይገኛል በሌላ እምነት ተከታዮች። ያም ምንድን ነው መግቢያ ላይ እያሳያችሁት ኡስታዝ በህግ ይጠየቅልን፣ መስጂድ ላይ ቁጭ ብሎ የኦርቶዶክስን አገዳደል እንዴት ኦርቶዶክሶቹን መግደል እንዳለባቸው ለሙስሊሙ ማህበረሰብ መስጂድ ቁጭ ብሎ ፊቱ እየታየ ሶሻል ሚዲያ ላይ እያስተማረ ነው ብሎ እንግዲህ ቪዲዮን በሰፊው ቆራርጠው እየበተኑት ነው። ኡስታዝ ግን ያስተማረው ስለ ሰው ልጅ አገዳደል ወይም ሰውን ልጅ እርድ ማለት እንዴት እንደሚታረድ ሳይሆን እያስተማረ ያለው እንስሳን እንኳን ስታርዱ እንዴት ማረድ እንዳለባችሁ፣ እንዴት ሳታሰቃዩ፣ እንዴት ማረድ እንዳለባችሁ ነው ሲያስተምር የነበረው ግን እነሱ ደግሞ ገልብጠው እነሱ ራሳቸውን እንሰሳ አድርጎ ይሁን አላውቅም እኛን እንዴት ማረድ እንዳለባቸው እያስተማረ ነው ብሎ ሚዲያውን የያዙኝ ይልቀቁኝ ያለ ነው። የሀዋይ ብዬ ኡስታዝን ሙሉ ቪዲዮ እነሱ የቆራረጡ ሶሻል ሚዲያውን ራውን የሚያደርጉትን ቪዲዮ እኔ ደግሞ ምን እንደሚያስተምር ሙሉ ሀቅ ለሚፈልጉ ሀቅን ማወቅ ለሚፈልጉ እነዚህ አይነት አጭበርባሪ ኦርቶዶክስ እንዳሉ እንዲያውቁ ደግሞ ሙሉውን ቪዲዮ የኡስታዝን አስተምሮት ምን እንደሚያስተምር ደግሞ እኔ አስደምጣቸዋለሁ ቪዲዮውን ተከታተሉት ለብዙ ለእውነተኛ ኦርቶዶክሶችም ደግሞ እንዲደርስ ቪዲዮን ሼር አድርጉት ቪዲዮውን ተከታትለን እንመለስ እንስሳዎች ያቃሉ ቢላሁን ነቢ ስ ላ ሰለም አንዱን ተመለከቱት ፍየሏን ከስር አስተኝቶ እግሩን ጭኖባት ከላይ ይሰላል ቢላሁ ማለት ነው ምናምን ጣፈላ ቀብል ሀ እንዲህ መጀመሪያ ሁኑ አትስልም ነበር አቱሪዱ አንቱሚት መውታት አንድ ሞት ሳይሆን ብዙ ሞት እንድትሞት ነው። ብዙ ሞት ነሞ ስቃይ እሷን ሐታ እንስሳዋን ሲያድ ሌላኛው እንስሳ እያየች መሆን የለበት ቀጣዩም ተራ ይሄ ነው እያለች ትሰቃያለች። እስከዚህ ደረጃ ሸሪዓው

እንግዲህ እንደሰማችሁት ነው የኡስታዝ ሙሉ አስተምህሮት ስለ እንስሳ እንዴት መታረድ እንዳለበት ያስተማረውን ቪዲዮ። ይህንን ነው ኦርቶዶክስ አማኞች እየቆራረጡ እኛን ኦርቶዶክሶችን እንዴት ሙስሊሞች ማረድ እንዳለባቸው የሚል ቪዲዮ በሰፊው እያሰራጩት ያሉት፣ የጥላቻ ንግግር ሙስሊሙን ማህበረሰብ ገዳይ አድርጎ እነሱ ተበዳይ፣ እኛን በዳይ አድርገው እንግዲህ በሰፊው ቪዲዮን እያሰራጩት ያሉት ያልሆነ የጥላቻ ቀስቀሳ ደረጉ ያሉት እነሱ ናቸው። እኛ እኛ ሙስሊሞች አላህ ስብሃነ ወተዓላ እንኳን ለሰው ልጅ ለእንሰሶች ራሱ እንድንራራ ነው የሚያስተምረን ማለት ነው ኡስታዝም ሲያስተምር የነበረው ያንን ነው እንኳን ለሰው ልጅ ጨክኖ እንደዚህ ስለት ነገር ለማንሳት ይቅርና ለእንሰሶች ራሱ የሚታረዱ እንሰሶችም ማለት ነው ለእነሱ ራሱ እንዳያዩ ስለቱን ስትስሉ እነሱ ፊት ላይ እንዳትስሉት ነው አንደኛቸውን ስታርዱ ደግሞ ሌላኛቸውን ሌሎች እንሰሶች ደግሞ እንዳያዩ ማውራት ባይችሉም ቀልባቸው ውስጣቸው ያቃል የሚል አስተምህሮት ነው የሚያወራው ስለዚህ እስልምና ማለት ለከሰ የሰው ልጅ ተጨማሪ ለእንሰሶች የሚያዝን ልብ እንዲኖረን የሚያደርግ ሃይማኖት ነው እንጂ እንደዚህ የሰውን ልጅ ለመግደል የሚያስተምሩ አንድም ኡስታዞች የሉም። ሙሉ ኡስታዞች ለሁሉም ነገር ለእንሰሳትም፣ ለምንም ነገር እንድንሳሳና እንድንራራ ነው የሚያስተምሩ። ግን እናንተ ምን ሆናችሁ ነው በግድ እኛ እንሰሳነን እያላችሁት? ማለት ከመቼ ጀምሮ ነው እንሰሳ የሆናችሁት? እኛ ሰውናችሁ እያልን ነው እናንተ ደግሞ በግድ እንሰሳ ካልሆንን ምን ነው? በሰላማችሁ ነው ወይስ የማያውቁ ኦርቶዶክስ አማኞችን ሙስሊሞች እንደዚህ ናቸው ብላችሁ ለማሳመን ነው? ያኔ እናንተ በቃ የሆነ ነገር ሻሽጋችሁ እኮ እውቀትን እንዳያገኙ እንደምታደርጉ እናውቃለን። ግን ደግሞ በዚህ ልክ ይሄንን ያስተማረውን እንዴት መገልበጥ ቻላችሁበት? ማለት እንዴት በቃ ያኔ እንትን ማህበረሰቡ ጭፍን ነው፣ ምንም አያውቅም። እናንተ ተጽዕኖ ፈጣሪ ናችሁ፣ ታዋቂ ናችሁ፣ ስለዚህ እናንተ ያላችሁትን ነገር ስለሚከተሉ ምናምን ነው በቃ ዝም ብላችሁ እንደ እንስሳ የምትነዷቸው? አሬ እናንተ ውስጥ የከፋ ነው። ለማንኛውም እኛ እንደ ሰው ነው የምናስባችሁ። የተከበረ ፍጡር ናችሁ። ፈጣሪ አክብሮ አልቆ ፈጥሯችኋል። ግን እናንተ ደግሞ በግድ እንሰሳ ነን እያላችሁ ነው። ምን ሆናችሁ ነው? አረ ወደ ራሳችሁ ተመለሱ። እንደዚህ አይነት መጥፎ ደግሞ እርስ በርስ የሚያጋጭን ነገር አትስበኩ። እናንተ ታዋቂ ሰዎች ናችሁ፣ ተሰሚነት ያላችሁ ሰዎች ናችሁ። ግን በዚህ ልክ ዘቅጣችሁ፣ በዚህ ልክ ወርዳችሁ እንደዚህ አይነት ነገር ለተማሪዎቻችሁ፣ ለሚከተላችሁ ሰው ማሳወቅ የለባችሁም። እውነቱን ያወቁ ቀን እናንተን አያርጋችሁ፣ እናንተን አይናችሁን ማየት አይፈልጉ እና እንደዚህ አይነት አስተምሮ ባታስተምሩ እና ማህበረሰቡን ባታበላሹ የተሻለ ነው። እኛ የሀገራችን ብዙ አማኞችን አቅፋ የያዘች ሀገር ናት። ስለዚህ አንዱን ጥላቻ እያስገባችሁ እርስ በርስ ግጭት እንዲፈጥር ባታደርጉ የተሻለ ነው። ማን ነው መጠየቅ ያለበት? በግልጽ ወጥቶ ኡስታዙ ፊቱን እያሳየ ሙስሊሙ ማህበረሰብ ክርስቲያኑን እንዴት መግደል እንዳለበት፣ እንዴት ማረድ እንዳለበት እያስተማረ ነው። በህግ ጠየቅ፣ በህግ መጠየቅ ያለባችሁ እናንተ ናችሁ። ምክንያቱም እሱ ያላስተማረውን ነገር ቆራርጣችሁ እያስተማራችሁ ውከት መቀስቀስ ስለምትፈልጉ ማለት ነው ኡስታዝ ያስተማረው እንኳን ለሰው ልጅ ለእንስሳ እንዴት መራራት እንዳለብን ነው አጠገቡናችሁ እሱን ለመግደል ይዛችሁት እንትን አስተኝታችሁ እላይ ላይ ሆናችሁ ስለትን አትሳሉ ነው እያለ ያለው ይሄን ያህል ነው ርህራሄን እያስተማረ ያለው እናንተ ደግሞ በግድ እኛን ነው ብላችሁ ማለት ምን አይነት አስተሳሰብ ነው ምን አይነት አእምሮ ነው ያላችሁት ምንድን ነው የምታስተምሩት? ምንድን ነው የምታስተላልፉት? እንደውም መጠየቅ ያለባችሁ እናንተ ናችሁ። በህግ ያልሆነ ነገር እያወራችሁ ስለሆነ ያልሆነ ነገር ኡስታዝን ያላወራውን ነገር እየወነጀላችሁት ስለሆነ ያላደረገውን ነገር እንደውም መጠየቅ ያለባችሁ እናንተ ነው። እውነት ፍትሐዊ ሀገር ከሆነች መጠየቅ ያለባችሁ እናንተ ናችሁ። መያዝ ያለባችሁ እናንተ ናችሁ። ኡስታዝ ምንም ሳያጠፋ በስነ ስርዓት ትክክለኛውን አስተምህሮት በሚያስተማርበት ሰዓት እናንተ ቆርጣችሁ ለእናንተ ተከታዮች እንደዚህ አይነት መጥፎ ነገር እንደዚህ አይነት ነገር ስታሰራጩ መያዝ ያለባችሁ እናንተ ናችሁ። ለማንኛውም ቪዲዮን ሼር አድርጉት። ኡስታዝ እያስተማር ያለው ይሄንን ነው። ለትክክለኛ ለኦርቶዶክሶች፣ እውነትን ለሚፈልጉ ትክክለኛው የኡስታዝ አስተምህሮት ይሄ ነው እንጂ ስለ ኦርቶዶክስ እንዲህ አርጎ እንደዛ አድርጎ አይልም ጎረቤት ሆኖ እንኳን የጎረቤት ሀቅ እንዳለብን ነው የሚያስተምረው። ጎረቤቶቻችን የሌላ እምነት ከሆኑ ከዘመዶቻችን ከቤተሰቦቻችን እነሱ ጉሩብትና እንደሚበልጥብን ነው የኛ እምነት የሚያስተምረው ማለት ነው እናንተ ግን ያላችሁን ጥላቻ ያልተወራውን ገልብጣችሁ እያወራችሁ የኛን መጥፎነት የምታስተምሩ ሰዎች ናችሁ አላህ ሂዳ ይስጣችሁ ምንም ልል አልችልም ይህንን እውነተኛ ኡስታዝ ደግሞ ያወራውን የኡስታዝን ሀቅ ደግሞ ቪዲዮ ሼር እያደረጋችሁ ሙስሊም እህቶቼ ወንድሞቼ ለብዙ ሰዎች ለሀቀኛ ኦርቶዶክሶች ደግሞ እንዲደርስ አድርጉ ኡስታዝ ያስተማረው ስለ እንስሳ እንዴት መታረድ እንዳለበት ነው። እነሱ ደግሞ ገልብጠው ኦርቶዶክሶችን መስጅድ ላይ ሁኑ እንዴት ማረድ እንዳለባቸው እያስተማረ ነው ብሎ በውሸት እየቀጠፉ ነውና ይህንን ውሸት ደግሞ ኡስታዝ ይህንን እንዳልተናገረና ስለ እንስሳ እንዴት መታረድ እንዳለበት ነው አስተምህሮቱ ሼር አድርጉ። አመሰግናለሁ። ይህንን ለማጥራት ያክል ነው። በሌላ ጊዜ ደግሞ በሌላ ቪዲዮ ተመልሰን እስከምንገናኝ በያላችሁበት ሰላም ሁንልኝ። ሰላሙ አሌይኩም ወረህመቱላህ ወበረካቱ።